ትልቅ ጥያቄ የነበረኝ እኔ ግራ ገብቶ የመጣውን ለመጠየቅ እንቅልፍ አልስደኛል። ጠይቅ። የውድ የነብያችን ሰሎላሌ ሰለም እናትና አባት የት ነው ያሉት? ነው ህልልፈትራ ናቸው። ህልልፈትራ ማለትን ማለት ነው። ኩር እንግዲህ ጥያቄ ጠየቀ። ምን አይነት ጥያቄ ጠየቀ? የነብያችን እናትና አባት የት ነው ያሉት የሚል ጥያቄ ጠየቀው። ኡስታዙ ልክ መሐመድ ቀጥታ ተጠይቆ ቀጥታ የመለሰውን መልስ ሳይሆን እየመለሰለት ያለው ከኪሱ ማብራሪያ አውጥቶ የራሱን ማብራሪያ ጨምሮ ይነግረዋል ማለት ነው። መሐመድ ግን አባት የት ነው ያለው ተብሎ ሲጠየቅ ምን ብሎ ነው የመለሰው? ሳሂ ሙስሊም 203 ላይ አባት ያለ መልክተኛ አባት የት ነው ያለው ሲል፣ አባቴ ጀሐነም ነው እሳት ውስጥ ነው ብሎ መልሷል። ይሄን ቀጥታ ነው እንግዲህ መመለስ የነበረብህ። ከኪስ እያመጣ ማብራሪያን ትሰጣለህ። በእርግጥ አንተ ሰማዩንም ምድር ነው ብትላቸው ሰዎች ይቀበሏል፣ አንተን ማለት ነው። ነገር ግን የመሐመድ አባት ጀሐነም ውስጥ ነው ያለው ያለምንም አከራካሪ እራሱ መሐመድ ጀሐነም ውስጥ እሳት ውስጥ ነው ብሎ መልሷል። ጣዖት አምላኪ ነበረ። አብደላ የመሐመድ አባት አብደላ ጣዖት አምላኪ ነበረ፣ ለጣዖት ይገዛ ነበረ። አብደላ የስሙ ትርጓሜንም ስታዩት ደግሞ የአላህ ባሪያ ማለት ነው፣ አብደላ ማለት ይህ። ማለት ከስሙ የምንረዳው ደግሞ አብደላ ይገዛው የነበረው ጣዖት አላህ የሚባል እንደሆነ እንረዳለን ማለት ነው። ምክንያቱም የስሙ ትርጓሜ ምንድን ነው? የአላህ ባሪያ የሚል ነው። ስለዚህ የአላህ ባሪያ ከሆነ ይህ አብደላ ደግሞ ምን ያደርግ ነበር ለጣዖታት ይገዛ ነበረ። ስለዚህ የሚገዛው ጣዖት አላህ የሚል ስም እንዳለው እንረዳለን ማለት ነው። ከሙሐመድ አባት ስም በራሱ የምንረዳው ይሄ ነው። ሲቀጥል ደግሞ አላህ የሚባል አካል በነቢያት በሐዋርያት የማይታወቅ እንደሆነ በዚህ ራሱ መረዳት ይቻላል። እንደ ጥያቄ የነበረኝ እኔ ግራ ገብቶኝ ነው የመጣሁት ለመጠየቅ እንቅልፍ

እንጂ ደግሞ ግራ መላቸው ተብሎ መወሰን አይደለም። ይሄ ነው ማለት ከአህል ልፍጥራ ናቸው። አቢ ወአቡከ ፊናር የሚለው ሀዲስ ያ ነገር፣ አባታቸውን የሚያሳደጋቸው አቡ ጣሊብ፣ እርሱ ደግሞ ቀርቦለት ነበር፣ ነብይ አግኝቶ ነበር። እርሱን እንደ አባት ይጠራሉ። አረቦች አጎትን አባት ብሎ ይጠራሉ፣ ይፈላሉ። ያ ነው እንጂ አባታቸው አብድላህ። ዒሳንም አላገኘም ያለፈውን ነቢይ ነቢይ ሰለላሁ ዓለይሂ ወሰለም አላገኘም አላገኘ ማለትና እናታቸው ማሚና እንደዚ፣ ዘሳርም ሙስሊም ወንድማችን ለተጠየቀው ጥያቄ መልስ ለመስጠት በአደባባይ ሲዋሻ ይተነዋል። የነቢዩ ሙሐመድ ቤተሰቦች በገሃነም አይደለም ያሉት መካከለኛ ቦታ ላይ ያሉት ናም ብለው ሲዋሻ ይተናል። ነገር ግን ነቢዩ ሙሐመድ በሐዲሳቱ ግልጽ አድርጓል። ምንድን ነው ግልጽ ያደረገው? አባቴ በገሃነመ እሳት ነው ያለው ብሎ በዚህኛው ሐዲስ ተናግሯል። ነገር ግን ሙስሊም ወንድማችን አባቴ በገሃነም ነው ያለው የሚለውን አባቱ የገዛ አባቱን ሳይሆን አጎቱን ነው፣ አጎቱ እስልምና ተሰኮለትን ቢስላለ ብሎ ሲዋሽ አይተናል። ይህንን እንግዲህ ኢማሙን ነዋዊ እንደዚህ ያስረዳዋል። ጽሁፉን እንደምትመለከቱት this shows that whoever dies in the state of kufr will be in hell.

በጊዜው የነበረውን የአረቦቹን ባህል እየተከተሉ የነበሩ ሰዎች ከመሐመድ በፊት የነበሩቱ እና ከኢሳ በኋላ የነበሩቱ which was idol worship ጣዖት አምልኮ የሆነውን ባህል ማለት ነው will also be among the people of hell there is no excuse for the call not reaching them እነሱን ጥሪ አልደረሰም የሚል ሰበብ አያስፈልግም በገሃነመ እሳት ይገባሉ ይላል ማን ኢማሙ ነዋዊ በሳህ ሙስሊም ሸርቡ ላይ ስለዚ ስለ እናቱም ከታች ሲያስቀምጥ ስለ ሙሐመድ እናት ሲያስቀምጥ ከታች ምን ይላል? ቢካዝ ዋዝ ካፌራ ካፊር ነበርች። ስለዚህ ሁለቱ ት ናቸው፣ በገህነ መእሳት ናቸው። ሙሐመድ ራሱ በገነመእሳት ነው ያለው። አንተ ለወላጆቹ ታሽቃብጣለ ሐመድ ራሱ በገነ መእሳት ነው ያለው። እንደዚህ አይነት ስግጥ ያለ ውሸት አደባባይ ላይ ተዋሻል እንዴ? ውሸታ